ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት መተሳሰብን፣ መደጋገፍን፣ ወንድማማችነትን እያጎለበትን ትውልድ ተሻጋሪ አሻራ እናኖራለን። ለተቸገሩና ድጋፍ ለሚሹ እህት ወንድሞቻችን አቅም በፈቀደ መጠን ምርኩዝ እንሆናለን። ያደረጋቸው አርያ የሆኑትን ነቅሶ በማውጣት እውቀትና ተሞክሮቻቸውን ለአድማጭ ተመልካቾች እናደርሳለን። በሕይወታችን ዙሪያ የሚያጠነጥኑ መጽሐፍት፣ ትረካዎች በዝግጅታችን ይቀርባሉ። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ሆነው አብሮነት ዲጂታል ሚዲያ የሁላችንም የዘሩት ሲያፈራ ደራሲ፣ መምህር ደመቀ ዘነበ፣ በ2011 ዓ.ም ታተመ። ተራኪ፣ ሔዋን ፍስሐ። ወደ 1970ዎቹ በትዝታ እንመለስ። ሰላም ሰላም፣ ውድ አድማጮቻችንና ተመልካቾቻችን እንደምን ሰነበታችሁ? ባለፈው ሳምንት ከአሰብ ወደ ላስፓልማስ ጉዞ ጀምረን እንደነበርና ነገር ግን ስዊዝ ካናል ላይ ደርሰን መርከቧ መልቋን ጥላ ውሃ ለመሙላት ተራ እየጠበቀች እንደነበርና በቆመችበት ሰዓት ደግሞ ግብፃውያን ነጋዴዎች አፍሪካ ኩባ መርከብ ላይ ወጥተው ተማሪውን በጥያቄ እያፋጠጡ ሲያስጨንቁ ልጆች ታመውብን እንደነበር በመጨረሻም የሚፈልጉት ሳይሳካላቸው መርከባችንን ለቀው መውረዳቸውና እኛም ፎይ ብለን ጉዞ መቀጠል እንደምንችል ተነግሮን ግብፅን ለቀን በጉዞ ላይ እንደነበረን ይታወሳል። ዛሬም ጉዟችን ቀጥሎ ከግብፅ ወደ ላስ ፓልማስ እንንቀሳቀሳለን። አብራችን ተጓዙ። 10 ያስር ቀን 1970 ዓ.ም ከጠዋቱ 3 ሰዓት ካርባ አምስት ሲሆን ከስዩስ ካናል ተነስተን በግብፃዊው የመርከብ ነጂ አንቀሳቃሽነት መርከቧ ተንቀሳቅሳ ጉዟችንን ቀጠልን። ስዩስ ካናል ታላቅ መተላለፊያ በር ስለሆነች በርካታ መርከቦችን ታስተናግዳለች። ከዚህ የተነሳ የተሳፈርንባት መርከብ ቀስ በቀስ የግብፅን ባህር እያጠናቀቀች ስለሆነ በመርከባችን ውስጥ ገብተው የነበሩ አረቦች መቅበዝበዝና ከአንዱ ወደ ሌላ ቦታ እየተዘዋወሩ ጥያቄ አበዙ። ይሁን እንጂ ለጥያቄያቸው አንድን ፍንጭ ስለማግኘት ካለመቻላቸው በቀር እቃቸውን የሚገዛ እዚህ ግባ የሚባል ሰው ስላጡ ከመርከቡ ጋር ያሰሯቸውን ጀልባዎች አላቀው ተለዩን። አረቦቹ ይቅበዘበዙ በነበሩበት ሰዓት ተማሪዎቹ አደጋ ያደርሱብናል የሚል ፍርሃት ተሰምቷቸው ስለነበር ቀደም ሲል ታሞ ሐኪም ቤት ከገባው ልጅ በተጨማሪ እንዳለ የመር የተባለው የአስር ዓመት አመት ልጅ ከፍተኛ ጭንቀት ስለደረሰበት አረቦቹ ፎቶግራፍ አነሱኝ፣ በድንገት አፍነው ሊወስዱኝ ነው በማለት ከቁጥጥር ውጭ ስለሆነ ወደ ሐኪም ቤት ተወሰደ። በዚህ አይነት ትግል ተጠምደን ለአስራ ሦስት ሰዓት ተኩል ያክል ተጉዘን ፓርት ሰይድን አልፈን ሜዲትራኒያን ባህር ደረስን። ትልቅ እፎይታ ተላበስን። ከዚህ በኋላ የነበረው ጉዞ በአንጻራዊ መልኩ የተሻለ ስለነበረ እንቅስቃሴያችንም ሰላማዊ ነበር ማለት ይቻላል። ሰኔ 11 ቀን 97 ዓ ም የተለመደውን ቁጥጥር አድርገን የታመሙትን ልጆች ወደ ሐኪም ቤት በመውሰድና አንዳንድ ከስነ ስርዓት ውጭ የሆኑ ልጆች በንብረት ላይ ጥፋት እንዳያደርሱ ስንጠብቋልን። ከምሽቱ አንድ ሰዓት ከአርባ አምስት ሲሆን፣ ስለ አንዳንድ ስራዎች ለመነጋገር በመሰብሰቢያ አዳራሽ ተሰበሰብን። በቅድሚያ በስፋት ውይይት የተደረገው በምንሰራው ስራ ሁሉ ትብብር እንዲኖር ሲሆን፣ ጉዞ በጨመረ ቁጥር የመሰላቸትና ስነ ስርዓት የማበላሸት ጉዳይ እየጨመረ በመምጣቱ እንዴት ማስተካከል እንደሚቻል እና በድጋሚ ደግሞ የደም ምርመራ እንዲደረግ በቀረበው ሀሳብ ላይ ከሐኪሙ ጋር ለመወያየት ስለነበር በቀረቡት ነጥቦች ላይ እንደሚከተለው ውይይቱ ቀጠለ። በትብብር ስለመስራት የጉዳይ አስፈላጊነት በስፋት ውይይት ተደርጎ በየጊዜው ለምንሰራው ስራ ምክክርና አንድነት እንዲኖር ተወሰነ። ቀጥሎም እጅግ በጣም አስቸጋሪ በሆነው በስነ ሥርዓት ላይ ሰፋ ያለ ውይይት ተደረገ። በዚህ ሁኔታ ከቀጠለ አደገኛ ችግር ሊከሰት እንደሚችል የስነ ሥርዓት ኮሚቴ ተጠናክሮ ጠበቅ ያለ እርምጃ መወሰድ እንዲችል ካሉት የስነ ሥርዓት ኮሚቴ አባላት በተጨማሪ ከመምህራን አንድ ሰው፣ ከተማሪዎች ሁለት እንዲካተት ተወሰነ። በድጋሚ እንዲደረግ ስለተባለው የደም ምርመራ ለምን በድጋሚ የደም ምርመራው እንዳስፈለገ ሐኪሙ ለጉባኤው መግለጫ እንዲሰጥ ተወሰነ። ይህ ዕለት በኩባ ባህል መሰረት የአባቶች ቀን ተብሎ ስለሚከበር ከምሽቱ ሁለት ሰዓት ላይ በበዓሉ ላይ እንድንገኝ ተጋብዘን ስለነበር በሥነ ሥርዓቱ ላይ ተገኘን። የበዓሉ ንግግር ተከፍቶ በመርከብ ላይ ስላሉት ተማሪዎች ያላቸውን አክብሮትና ፍቅር የሚያመለክት ካርድ ለአንዳንድ ታዳሚዎች ታደለ። ምንም እንኳን ቀኑ የአባቶች ቀን ቢሆንም ካርዱ የሚያመለክተው በመርከቡ ላይ ተሳፍረው ስለሚጓዙት ኢትዮጵያውያን ታሪካዊ ጉዞ ነበር። ሰኔ 12 ቀን 1970 ዓመተ ምህረት ከቁርስ በኋላ ዕለት በዕለት ፈር እየለቀቀ የመጣው የሥነ ሥርዓት ግድፈት ለማስተካከል ጠቅላላ ተማሪና መምህራን ከተወያዩበት በኋላ በስብሰባው በተወሰነው መሰረት የስነስርዓቱ ኮሚቴ ለማጠናከር ቀደም ሲል ከነበሩት የስነስርዓት ኮሚቴዎች አባላት በተጨማሪ ወይዘሪት መሰረትና ተማሪ ጸጋዬ ኃይሌ ተመርጠው ከቀድሞ ኮሚቴ ጋር እንዲሰሩ ተደረገ። አንዳንድ ልጆች ለአየር ንብረቱም ሆነ ለምግቡ እንግዳ ከመሆናቸው የተነሳ የሚመገቡት ምግብ አልስማማቸው ብሎ ከሰውነታቸው በየቀኑ እየቀነሱ በመሄድ በሀሳብ ላይ ስለሆንን፣ አንዳንዱ ደግሞ ድርሻው አልበቃ እያለው የሌላውን ፋንታ ጨምሮ በመመገብ በየዕለቱ ችግር እየፈጠሩ በመሆኑ ችግሩን በሙሉ በሙሉ በማስወገድ ባይቻልም በመጠንም ቢሆን ችግሩን ለመቅረፍ ጠቅላላ ተማሪ በተገኘበት ውይይት በማድረግ አስፈላጊ ሆኖ ስለተገኘ ተማሪዎቹ እና መምህራን በአንድነት ተሰብስበው በቅድሚያ አቶ መሐመድ ይመር፣ ቀጥሎም ሻለቃ ሙሉ ጌታ ሀጎስ ስለ ድርጊቱ አስከፊነት ምክርና ማብራሪያ ከሰጡ በኋላ መምህራኑና ተማሪዎቹ በምግብ ቤት ውስጥ ስለሚፈጸመው መጥፎ ድርጊት አንስተው በስፋት በመወያየት ችግሩን ለመቅረፍ ተማሪዎቹ ያላቸውን ሙሉ ፈቃደኝነት ስለገለጹ ልጆቹ ወደ ምግብ ቤት ሲገቡ የመመገቢያ ካርዳቸው ላይ ምልክት የሚያደርጉ ተማሪዎች ተመርጠው ስራቸውን ዛሬ ከእራት ሰዓት ጀምሮ እንዲቀጥሉ ተወስኖ ተለያየን። ሰኔ 13 ቀን 97 ዓ ም ጠዋት ከመኝታችን ተነስተን እንደተለመደው ሰውነታችንን ለመታጠብ ውሃ ብንሻ ለማግኘት አልቻልንም። ካለችን የጠርሙስ ውሃ ፊታችንን አብሰን ወደ ምግብ አዳራሽ ገብተን ቁርስ ስንጠብቅ መብራቱ በሙሉ ጠፋ። ቀጥሎም መርከቧ ለጥቂት ጊዜ ስለቆመች ከመደንገጣችን የተነሳ መላው ጠፍቶን መራድ ጀመርን። ሆኖም ከጥቂት ጊዜ በኋላ ሁሉም ነገር ተስተካከለ። ቢሆንም በየቀኑ ስለሚታመሙት ልጆች ለምግብ ጉዳይ የምናቀርበው ጥያቄ አንድም መፍትሄ ቀርቶ ሚዛን የሚደፋ መልስ እንኳን ለማግኘት አልቻልም። ለ18 ቀናት ታምቆ የነበረው ትዕግስታችን እንደ መገንፈ ብሎ ስለነበረና የቀረበውን ምግብ ስነ ስርዓት ያልጠበቀ ለይስ ሙላ የቀረበ በመሆኑ እንዲስተካከል ጠይቀን በአስተናጋጇ ተቀባይነት ስላጣን ለምግብ ቤቱ ኃላፊ ተነግሮ ከሞላ ጎደል እንዲሻሻል ተደረገ። ተማሪዎቹን ቁርስ ካበላን በኋላ ወደ ስብሰባው አዳራሽ ሄደን ባለፈው ዕለት ስለተወያየንበት የሥነ ጽሑፍ ሥራ ርዕስ መርጠን በሥራ ክፍፍላችን መሰረት ወደየሥራችን ተሰማራን። በዚህ ቀን እንደተለመደው በስምንት ሰዓት ላይ ከመርከቡ ካፒቴንና አጋሮቻቸው ጋር በስብሰባ ተገኝተን ስለ መኝታ ቤትና በጠቅላላ መርከቧ ውስጥ ስላለው የጽዳትና የምግብ ቤት በምግብ ቤት ላይ ያሉትን ችግሮች አንስተን በሰፊው በመወያየት በእኛ በኩል ጽዳቱን ለመቆጣጠር የማጽጃ እቃዎችና የውሃ ችግር መኖሩን አስረድተን ችግሩን እንደሚቃለን ነግረውን፣ በምግብ በኩል ደግሞ ያለውን ችግር ትኩረት እንደሚሰጡበት ቃል ገብተውልን ንግግራችንን በመቀጠል የመርከቡ ሰራተኞች ዛሬ ከአስር ሰዓት ጀምሮ ልምምድ ስለሚያደርጉ ልጆቹን በሙሉ በምኝታ ቤታቸው እንዲገቡ እንድናደርግ ነግረውን ከመለያየታችን በፊት ስለ ጠረጴዛ ቴኒስ እና ስለ ቴሌቪዥን ጉዳይ ጠይቀናቸው የጠረጴዛው ቴኒስ በቅርብ ቀን እንደሚዘጋጅ፣ ቴሌቪዥኑ ግን በዛሬው ዕለት እንደሚቀርብልን ነግረውን ተለያየን። የመርከቡ ካፒቴን በነገሩን መሰረት የመርከቡ ሰራተኞች ልምምድ ስለሚያደርጉ ተማሪዎቹ ፍርሃትም ሆነ ድንጋጤ እንዳይሰማቸው መክረን ማንኛውም ተማሪ ከአስር ሰዓት ጀምሮ ወደ ውጪ እንዳይወጣ ነገርን። እኛም ወደ መኝታ ቤታችን ገባን። ልክ አስር ሰዓት ሲሆን የደውል ድምፅ አስተጋባ። ደውሉ የተደወለው ለልምድ መሆኑን ለቤተሰቡ ነግረን ጥቂት እንደቆየን ሁካታና መንጫጫት ከፍተኛ ጋጋታ ተሰማ። ሁላችንም ከያለንበት ስንወጣ ተማሪዎቹ በሙሉ የአደጋ መከላከያ ጃኬታቸውን ለብሰው ሕይወታቸውን ለማዳን ከወዲህ ወዲያ ይሯሯጣሉ። አንዳንዱ ልምምዱን መሆኑን ያላወቀ ኩባቢ በእውነት አደጋ የተፈጠረ መስሏቸው ልጆቹ ከመኝታ ቤት ክፍላቸው እንዲወጡ ይገፋፋሉ። እንኳንስ ዘንቦብሽ እንዲሁም ጤዛነሽ አለ ተረቱ። በአንድ ጊዜ ድብልቅልቁ ወጣና የተፈጠረውን ትርምስና አደጋ ለመታደግ መምህራኑ አቅም የፈቀደውን ያክል ተሯሩጠው ትርምሱ ጋብ አለ። ልምምዱም ሳይደረግ ተቋረጠ። ይህ ቀንና ይቺ ሰዓት ለአንዳንድ ተማሪዎች የጭንቀትና የጥበት የግብዓተ መሬት ሰዓት ነበረች። በተለይም ልጃገረዶቹ ተናንቀው ሲላቀሱ ማየት መርከቧ ጨርሶ ተስፋ የሌላት በመስመጥ ላይ ያለች አስመስሏት ነበር። አንዳንድ የተቻኮሉ ልጆች የተሰጣቸውን መመሪያ በትክክል አለመተግበራቸው የሕይወት መትረፊያ ጃኬቱን ለብሰው ወደ ባህሩ ዘለው ለመግባት ሲሞክሩ ተይዘው የተረፉም ነበሩ። ምንም ይሁን ምን ከብዙ መሯሯጥ በኋላ ትርምሱ ቀዝቅዞ በመጠኑም ቢሆን ሰላም ሰፈነ። ይህ ሁሉ ድርጊት ተፈጽሞ እራት ከተበላ በኋላ አንዳንድ ትምህርቶች መስጠት አስፈላጊ ሆኖ ስለተገኘ በመርከቡ ላይ አደጋ በሚከሰትበት ጊዜ አለመወናበድና፣ ወደ ባህርም ለመዝለል አለመሞከር፣ በመርከቡ ዙሪያ የታሰሩ ጀልባዎች አደጋ በተነሳ ጊዜ ተሳፋሪውን ለማዳን የሚሰለፉ መሆኑን አንድ በአንድ በመግለጽ በጣም ከፍተኛ አደጋ ሊያስከትል የሚችለው ያለ ጥንቃቄ ሲጃራ አጭሶ ቁራጩን ሲጥሉት እሳት የተነሳ እንደሆነ ጭሱ ስለሚያፍን አደጋውን ለመከላከል አስቸጋሪ ስለሆነ ከዚህ በፊት መኝታ ክፍል ቁጥር 339 እና 271 አካባቢ እሳት ተነስቶ እንደነበር ለልምምድም ምክንያት የሆነው ከተማሪዎቹ የጥንቃቄ ጉድለት በመሆኑ አቶ መሐመድ ይመር መግለጫና ምክር በመስጠት ለወደፊቱ እንዲጠነቀቁ አሳሰቡ። ቀጥሎም በልጆቹ አእምሮ ውስጥ ያለው ፍርሃትና ድንጋጤ እንዲወገድ በማሰብ የተለያዩ ዘፈኖችንና ውዝዋዜዎችን በማሰማትና በመጨፈር ጭንቀታቸውን ሲረሱ ቆይተው ከምሽቱ ሦስት ሰዓት ከአርባ ላይ ወደ መኝታ ክፍላቸው ሄዱ። የመርከብ ጉዞ ከጀመርንበት ቀን አንስቶ በተለያየ ምክንያቶች ልጆች ከመታመማቸው በስተቀር አንድም ቀን ማዕበል ተነስቶ የተቸገርንበት ዕለት አልነበረም። በዚህ ዕለት በተለየ ሁኔታ ማዕበል ተነስቶ መርከቧን ሲነጣት በመዋሉ በርከት ያሉ ልጆች የማዞር የማጥወልወልና የራስ ምታት ሕመም ስለደረሰባቸው ብዙ ልጆች ወደ ሐኪም ቤት የተወሰዱ ሲሆን ብዙዎቹም ምግብ ከመብላት ታቀቡ። ምንም እንኳን በማዕበሉ የተነሳ ችግር ቢከሰትም ባለፈው ጊዜ ከካፒቴኑ ጋር ባደረግነው ውይይት መሰረት ቴሌቪዥን ተዘጋጅቶ ልጆቹ እንዲያዩ ተደርጎ ስለነበር ለማዕበሉ ብዙ ትኩረት አልሰጡትም። ሰኔ 15 ቀን 1970 ዓ.ም በየዕለቱ የሚደረገውን ውይይት ቀጥሎ ምግብ ለመመገብ ያልቻሉትን ልጆች የምግብ ፍላጎት እንዲኖራቸው ከኩባዊ ሐኪሞች ጋር በመሆን ለስራ የተመደቡት መምህራን እንዲያስተምሩ ተደረገ። ቀጥሎም ጉዞ ከተጀመረበት ቀን ጀምሮ ችግሩ ያላባራው የምግብ ጉዳይ ተነስቶ የሌሎቹን ድርሻ ጨምረው ስለሚበሉ ልጆች ጉዳይ በሰፊው ውይይት ተደርጎ ለመቆጣጠሪያ የሚሆን የተለየ ካርድ እንዲሰራ ተወሰነ። በማያያዝም የብርድ ልብስ ያልተሰጣቸው ልጆች እንዲሰጣቸው ለሚመለከተው ክፍል እንዲነገር ተደረገ። ሰኔ 12 ቀን ማታ ቁጥጥር በሚደረግበት ጊዜ የተወሰኑ ተማሪዎች ሁከት ፈጥረው ስለነበር የተጠናከረ ቡድን ተቋቁሞ እንዲከታተልና ከዚህ ተግባራቸው እንዲታቀቡ የተወሰነ እርምጃ ተሰጠ። ብዙውን ጉዳይ ባናውቀውም ለልጆቹ ጠቃሚ ተብሎ የተሰጠውን ነገር የመቀበል ግዴታ ያለብን በመሆኑ አገልግሎቱ ባይገባንም በዚህ ዕለት ለልጆቹ በሙሉ የአይን ቅባት ተደረገላቸው። ሰኔ 16 ቀን 1970 ዓ ም ጠዋት ተነስተን ወደ ምግብ አዳራሽ ገብተን የተለመደውን ቁጥጥር በማድረግ ላይ እያለን ወደ ቀረበው ቁርስ አይናችን ስናማትር ያየነውን ማመን እስኪሳንን ድረስ ሐዘን ተሰማን። የቀረበው ቁርስ ሶስት ከምላስ የሳሱ ብስኩቶችና አንድ ፍንጃል ወተት ሲሆን ሶስቱንም ብስክቶች በአንድ ጊዜ ቢጎርሷቸው ከጥርስ አልፈው ወደ ሆድ የሚደርሱ አይደሉም። ከዚህ የተነሳ ልጆቹ የመቅበጥበጥና የመበሳጨት ስሜት ስላየንባቸው፣ አደጋ ከመከሰቱ በፊት ሁኔታውን የማርገብ ኃላፊነት ስለነበረብን ምስጢሩን በግልጽ በመነጋገር የምግብ እጥረት መኖሩን አስረድተውን ምግብ ለመግዛት የሚቻልበት ቦታ እስክንደርስ ድረስ ህይወትን ለማቆየት አስበው ስለሆነ ልጆቹ ችግሩን አውቀው እንዲረጋጉ አደረግን። በኩባውያኑ በኩል የምግብ እጥረት ስላስቸገራቸው ምግብ ለማግኘት የሚችሉበት ቦታ ለመድረስ በፍጥነት በመንቀሳቀስ ላይ ናቸው። በዚህም ወቅት ማለትም ከጠዋቱ አንድ ሰዓት ተኩል ላይ ጀብላርተል ደርሰናል። ተፈጠነም ተዘገየም የምሳውም ሆነ እራቱ ከቁርስ ብዙ የተለየ አልነበረም። በዚህ ቀን ለልጆቹ በሙሉ የአይን ቅባት የተደረገ ሲሆን ለመምህራንና ለቤተሰቦቻቸው ማታ በሁለት ሰዓት ሐኪሙ መጥቶ ቅባቱን እንደሚሰጥ ተቀጥሮ ስለነበር መምህራንና ቤተሰቦቻቸው በአንድ መናፈሻ ቦታ ተደርድረው ይጠብቃሉ። ይመጣል የተባለው ሐኪም ግን የውሃ ሽታ ሆኖ ቀረ። እስከ ሁለት ሰዓት ከአርባ አምስት ተጠብቆ አሁንም ስላልመጣ ከመምህራኑ መካከል አቶ ግርማ ተገኝና አቶ ፍቃዱ ንስር ወደ ሐኪሙ መኝታ ሄደው እንዲጠይቁ ተደርጎ የተመደበው ሐኪም እንደታመመና ሌላ ተተኪ ሐኪም እንደሚተካ ተነግሯቸው ተመለሱ። ሰኔ 17 1970 ዓ ም ጉዞው እየጨመረ የመርከብ ውስጥ ኑሮ እየረዘመ በሄደ መጠን የምግብ አቅርቦቱ ሆነ ጥራቱ ዕለት ከዕለት እየቀነሰ ሄደ ከመጉረስ ወደ መላስ ተዘዋውረናል። መርከቡ ከአሰብ ወደብ ከመነሳቱ በፊት የኢትዮጵያ መንግስት ስጋና የተለያዩ ምግቦችን እንዲጫን ጠይቆ በቂ ምግብ ስላለን አያስፈልግም የተባለው በጥቂት ቀናት ውስጥ ተሟጦ ችግር ላይ ተወደቀ። በእርግጥ የመርከቡ ካፒቴንም ሆኑ ሌሎቹ መርከበኞች ይህንን ያህል ቁጥር በርካታ ሰው አጓጉዘው ስለማያውቁ ቢሳሳቱም አልፈረድንባቸውም። ምንም ይሁን ምን የማይለመድ ነገር የለምና ቅጠሉንም ውሃውንም አደበላልቀን በመክተት ችግሩን ተቋቁመነው ሰነበትን። ነገር ግን ሰኔ 17 ቀን ጠዋት ሁለት ሁለት ስስ ብስኩቶች ለቁርስ ቢቀርቡም የባሰ አታምጣ በማለት በትዕግስት ከማለፍ በስተቀር ምንም አላልንም። ምሳና እራቱ ደግሞ ከአንድ ጥሩ ጉርሻ ያልበለጠ በመሆኑ አንዳንድ ልጆች አልበቃንም፣ ይጨመር የሚል ጥያቄ ማቅረብ ጀመሩ። ለመምከርም ሆነ ለመቆጣት ከሆድ የበለጠ ከረሃብ የከፋ ነገር የለምና በማባበልና በማጽናናት በመጠኑም ቢሆን እንዲታገሱ አደራል ናቸው። የምግብ ነገር ሲነሳ በመርከብ ውስጥ ያለው ኢትዮጵያዊ ሁሉ በችግር ብዛት ሰውነቱ ያልሟሸሸ ደሙ ያልደረቀ የቀበቶ መጠን ቢያንስ በሁለት ሶስት ቀዳዳ ያልተሸጋሸገ የለም። ወደ ካሪቢያን ሃይላንድ እየተቃረብን ባለንበት ሰዓት በመጠኑም ቢሆን የተሻላቸው ልጆች ወደ መኝታ ክፍላቸው እየተመለሱ ሲሆን፣ በስቃይ ላይ ከነበሩ በርከት ያሉ ልጆች መካከል ሁለቱ ተማሪዎች በጠና ታመው ስለነበር ተጠርተን ስንጠይቃቸው አንዱ ልጅ ምግብ ምግብ እያለ አይኑን ከወዲህ ወዲያ እያወረጫጨ ምግብ ለማግኘት ሲማጸን መስማት አንጀት ያንሰፈስፋል። የሚቀመስ ነገር ለማግኘት በብዙ መንገድ ሞከርን፣ ግን ምግብ ማግኘት አልቻልንም። ተስፋ ቆረጥን። መሄጃ ጠፍቶን የምግብ ማግኛችንን ዘዴ ስንፈልግ ሻለቃ ሙሉጌታ ሀጎስ ለስምንት ወር ህፃን ልጃቸው ከያዙት ብስኩት አውጥተው በኮካኮላ እያማጉ ብስኩቱን ከቀመሱት በኋላ በመጠኑም ቢሆን ራቡ ታግሶለት ትንፋሹ መለሳለች። ከዚህ ትዕይንት ለመረዳት እንደሚቻለው ከምንም ነገር በላይ ለሰው ልጅ ሕሊና ከባድ አሰቃቂ ነገር ቢኖር በምግብ እጦት ከመሰቃየት የበለጠ ነገር እንደሌለ ነው። ይህንን ስቃይ የበዛበት ረሃብ እና ህመም በአንድነት ሆነው የሚያሰቃያቸውን ገና ከእናት ፍቅር ያልወጡ ህፃናትና ወጣቶች እየተዘዋወርን በማየት ስሜታችን ተረበሸ፣ መንፈሳችን በሰቀቀን ጦር ተወጋ። ከማዘን በቀር ግን የፈታነው ችግር አልነበረም። አንድ አፍታ በመኝታ ቤቱ፣ በሌላ ጊዜ ደግሞ ወደ ሐኪም ቤቱ እየሄድን ሁኔታውን በመቆጣጠር እስከ ስድስት ሰዓት ቆይተን ወደ መኝታ ቤታችን ሄድን። በቀጣይ ሳምንት የዚህ የቤት ምዕራፍ ቀጣዩ ይዘን ቀርባለን። እስከዛው ቸርን ሰብቤተሰቦችንዳተሱ ዋገሬ